እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ መረጃዎቹን እነግራቸዋለሁ አብራችሁ ነው። ኢትዮጵያ የአረንጓዴ ልማት ኢኮኖሚ ትግበራ ላይ በትኩረት እየሰራች መሆኑ ይታወቃል። ለዚህ ጥረት መሳካት ደግሞ በታዳሽ ኃይል የሚሰሩ ተሽከርካሪዎችን በስፋት በመጠቀም የጎላ ሚና እንደሚኖረው የትራንስፖርትና ሎጂስቲክስ ሚኒስቴር ይገልጻል። በታዳሽ ኃይል የሚሰሩ ተሽከርካሪዎች ንቅናቄ ላይ ያተኮረ የአፍሪካ ኢሞቢሊቲ ሳምንትም መከበር ጀምሯል። መሀመድ ረሃማቶ ተጨማሪ ያለው ኢትዮጵያ የአረንጓዴ ልማት ኢኮኖሚን ተግባራዊ በማድረግ የተለያዩ ስራዎችን እያከናወነች ትገኛለች። ይህን ተከትሎ ኢትዮጵያ ለአረንጓዴ ኢኮኖሚ የሰጠችውን ትኩረት ለማሳየት በትራንስፖርትና ሎጂስቲክስ ሚኒስቴር አዘጋጅነት የአፍሪካ ኢሞቢሊቲ ሳምንት በአዲስ አበባ በተለያዩ ዝግጅቶች መካሄድ ጀምሯል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ በርኦ ሐሰን፣ እንደገለጹት በኢትዮጵያ የአረንጓዴ ልማት ኢኮኖሚ ትግበራ ላይ በተለይ በትራንስፖርት ዘርፍ ሰፊ ስራ ተሰርቷል። ታዳሽ ኃይል የሚጠቀሙ ተሽከርካሪዎችን ለማበረታታት በፖሊሲ የተደገፈ ስራ መከናወኑንም ሚኒስትር ዴታው ገልጸዋል። ይሄ ስራ በቀላሉ ወደ መሬት ሊወርድ የሚችል ስራ ነው። አንደኛ ከፍተኛ የሆነ የፖሊሲ ኮሚትመንት ሊኖር ይገባል። ፍሌክስብል ይሆናል። በየጊዜው አውዱን የወጀ የፖሊሲ ትግበራ ይፈልጋል ማለት ነው። መንግስታችንም ለዚህ ቁርጠኛ ሆኖ በመገኘቱ ሁለተኛ ደግሞ በፖሊሲ የተደገፈ የኢንሴንቲቭ የምንላቸው ማበረታቻዎች ተግባራዊ መደረግ አለባቸው። ለኤሌክትሪክ መኪናዎች ሀገር ውስጥ ለሚያመርቱ ዜሮ ታክስ አድርጓል። ፈስት ቻርጀር እና ቻርጀር የሚያመጡት ዜሮ ታክስ ተደርጓል። ሙሉ በሙሉ ተገጣጥሞ የሚመጡት አምስት ፐርሰንት ብቻ የካስተምስ ታክስ ይከፍላሉ ዛሬ ላይ ማለት ነው። ይሄ በከፍተኛ ሁኔታ የዘርፉን ትግበራ በወደላቀ ደረጃ እንዲመጣ አድርጓል ማለት ነው። አሁን ላይ ደግሞ ቅድም የመሰሳቸው ስገት እንደነበረው ኢትዮጵያም በተመሳሳይ የመንግስት ግዢ ምንም አይነት የኤሌክትሪክ ያልሆነ የመኪናዎችን ግዢ አይፈጸምም፣ ማለት ኦርዲ በሆነ አቅጣጫ የመንግስት ግዢ አገልግሎት የሚገዛቸው ለዩኒቨርሲቲዎች፣ ለመንግስት መስሪያ ቤቶች የሚገዛቸው መኪናዎች ሙሉ በሙሉ ኤሌክትሪክ ተደርገዋል ማለት ነው። በኢትዮጵያ የኖርዌይ አምባሳደር ስቲያን ክሪስተንሰን በበኩላቸው ኖርዌይ ነዳጅ ከሚጠቀም ትራንስፖርት ወደ ታዳሽ ኃይል የሚጠቀም ትራንስፖርት ሽግግር እያደረገች መሆኑን ጠቁሞ ኢትዮጵያም ለዘርፉ የሰጠችው ትኩረት የሚደነቅ ነው ብለዋል። ከ2007 እስከ 2025 ባሉ ዓመታት ኖርዌይ በታዳሽ ኃይል ለሚሰሩ ትራንስፖርት ሽግግር በከተሞች 64 ቢሊዮን ዶላር የሚጠጋ ወጪ አውጥታለች። ይህ ልምድ ለኢትዮጵያ የሚጠቅም ነው። በእርግጥ የኢትዮጵያ መንግሥትም በታዳሽ ኃይል ለሚሰሩ ተሽከርካሪዎች የሰጠው ትኩረት ለውጥ እያስገኘ ያለ ሲሆን፣ ይህም የሚደነቅ ነው። ታዳሽ ኃይል የሚጠቀሙ ተሽከርካሪዎችን ለማበረታታት ያለመው የአፍሪካ ኢሞቢሊቲ ሳምንት ላይ ለመሳተፍ ከኬንያ አዲስ አበባ 1600 ኪሎ ሜትር የተጓዘው ቡድን የአዳማ ንፋስ ኃይል ማመንጫን የጎበኘ ሲሆን፣ ሳምንቱ በዘርፉ የሀገራት ተሞክሮችና የኢንቨስትመንት ትስስር የሚፈጠርበት እንደሚሆንም ተገልጿል። ኢትዮጵያ ካላት የበግ የፍየልና የቁም ከብት ብዛት አንጻር ከዘርፉ የምታገኘው የውጭ ምንዛሬ ዝቅተኛ የሚባል እንደሆነ ይነሳል። ለዚህ ደግሞ ዘመናዊ የከብት እርባታ ስራ ለመስፋፋት የኮንትሮባንድ ንግድና በዘርፉ የግል ባለሀብቱ ተሳትፎ አናሳ መሆን በምክንያትነት ይጠቀሳሉ። በዘርፉ ከተሰማሩ የግል ተቋማት መካከል የአንዱን የስራ እንቅስቃሴ በተመለከተ ባልደረባችን ወይንሸት ደጀኔ የሚከተለውን አዘጋጅታለች። ተከታትለን እንመለስ። የማክሮ ኢኮኖሚ ማሻሻያው ለስጋ አምራችና ላኪው ዘርፍ እንዲያንሰራራ ትልቅ አበርክቶ አለው። በኢትዮጵያ አሁን ላይ 12 ኤክስፖርት ቄራ ያሉ ሲሆን እነዚህ ቄራዎችን ተጠቅመው ደግሞ ወደ ተለያዩ ሀገራት የሚልኩ ከሰባ በላይ ላኪዎች አሉ። ከነዚህ ውስጥ አንዱ በሞጆ ከተማ የሚገኘው አላና ግሩፕ ኤክስፖርት ቄራ አንዱ ነው። ለበርካቶችም የስራ እድልም ፈጥሯል። አክሼ ከርካዚንግ ኢትዮጵያ ውስጥ እየሰራው ነው ያው እንደሚታወቀው በዚህ በኢትዮጵያ ውስጥ ካሉ ኤክስፖርት ቄራዎች በጣም በጥራትም በብዛትም የሚሰራው ይሄ ቄራ ነው ብዬ ነው ማምነው፣ እንደኔ እምነት ማለት ነው። እንስሳ አቀራረቡ እንስሳው ወደ እርድ ሲገባ ያለው እንደገና ደግሞ የባለሙያዎቹ ሲሰሩት ማለት ነው፣ ከሀላል ጀምሮ ያለው ነገር። እንደገና ቄራውን በጣም ዘመናዊ ነው፣ በአውሮፓዎች የተሰራ ነው፣ በጣም ዘመናዊ ቄራ ነው። እንግዲህ ካሉት በጣም የተሻለ ነው ብዬ ነው ማስበው እንደኔ እምነት ማለት ነው። ከዚህም በፊት የሰራሁት ሌላ ድርጅት ላይ ነው ሙያ ወስጄ ወደዚ የመጣው እና ስራውም እንደሚታየው ጥሩ ነው በጥራት ነው እየተሰራ ያለው እና አሪፍ ነው። የአላና ግሩፕ የስጋ ምርቶችን ወደ ተለያዩ ሀገራት በመላክ መዳረሻ ሀገራቶችን እያሰፋ እንደሚገኝም ተገልጿል። አላና ግሩፕ የኢንዲያ ሜት ከምፓኒ ነው። ወደ 6 አመቱ ነው አሁን ላይ ኢትዮጵያ ውስጥ ግን ኢንቨስትመንት የጀመረው 2012 በአውሮፓውያን አቆጣጠር ጀምሮ ወደ ኢንቨስትመንት ገብቷል። ሁለት ኤክስፖርት ቄራዎች አሉ ኢትዮጵያ ውስጥ። አንደኛው ሽፈ ኢትዮጵያ ሄልዲንግ ፔልሲ ነው፣ ሌላኛው ደግሞ ፍሪጎሪፊኮ ቦራን ፉድ ፔልሲ ዝዋይ አዳሚ ቱሉ የሚገኝ ትልቅ በአፍሪካም ትልቁ የኤክስፖርት ቄራ ነው ማለት ነው። አብዛኛው የመካከለኛ ምስራቅ ሀገራት ናቸው፣ በዋናነት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታር፣ ኦማን፣ ባህሬን እነዚህ ሀገራት ናቸው። ባለመት ግን አዳዲስ ማርኬቶችም የገባናቸው አሉ። በተለይ ወደ ካምቦዲያ፣ ሲሸልስ፣ ሌሎች አፍሪካ ሀገራት ኮትዲቫር በዚህ ዓመት የገባንባቸው ገበያዎች ናቸው። ግሩፑ በሀገሪቱ ኢኮኖሚ ላይ ከፍተኛ አስተዋጽኦ እያበረከተ ይገኛልም ተብሏል። በምርት ስብጥርም አብዛኛው ማለት ይችላለው የኤክስፖርት ቄራዎች በአየር የሚላክ ትኩስ ስጋ ብቻ ነው የሚላከው የኛ በሁለት መልኩ በትኩስ ስጋው የምንልካለን ፍሮዝንም፣ በመርከብ በበረዶ የደረቀ ስጋም ወደ ውጭ የምንልክበት ሴት ጨምረን ምንልካቸው የተለያዩ ምርቶች አሉ። ስጋ በተለያየ መልኩ ተቋርጦ የሚከፈል ሁለተኛ፣ የተረፈ ምርቶችንም ወደ ውጭ የምንልክበት እና አዲስ ገቢያዎች የፈጠርንበት ሁኔታ አለ። ምናልባት ኤክስፖርት ቄራዎች ልዩ የሚያደርገን ብቸኛ የሚያደርገን የሚሸጠው የስጋ ምርት ወደ ውጭ የሚላከው የስጋ ምርት ወደ ውጭ ተልኮ ሀገር ውስጥ የሚቀረውም ቀርቶ ለምግብነት የማይውለው የስጋ አይነት፣ አጥንትን ጨምሮ ደግሞ ፈጭተን የዶሮ መኖ አምርተን በተለይ ለመኖ የዶሮ መኖ የሚያመርቱ ኢንዱስትሪዎች ትልቅ ግብዓት ከውጭ ሲያመጡ የነበረውን የቫይታሚን ሚኒራል የሚተካ አጥንትና ስጋ ወይም ሚት ቦን ሚል የሚባል ምርት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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን